ስፒኪንግ ኦፍ ፊውቸርስ፣ ስለ ፊውቸር ካወራን አይቀርም አፕሊኬሽን ተከፍቷል። አፕላይ አድርግልህና ስመጣ ተመለሰን አብረን እኩል እንሄዳለን። ማን ነው የሚፈሳው? ከሁላችን ሰላም እንዴት ነህ አለን። በጣም ቆንጆ ነሽ የምር። አመሰግናለሁ ሞን። አይ ቆንጆ ነሽ፣ ከንፈርሽ ያምራል፣ ጥርስሽ ያምራል፣ ፊትሽ ቡልቡል ያምራል። ደስ ይላል ቡልቡል ደስ ይላል። ቴንኪ ሞን፣ አመሰግናለሁ። እንዴት ነው አለው። እግዚአብሔር መስገን። ድሮ ወፍራም ሴቶች ከራ ነበር፣ ግን የሆን ነገር ኤክስፒሪንስ ከረኩም በኋላ ለእነሱ ያለኝ ፍቅር ጨመረ። ምን ኤክስፒሪንስ አረርክ? እንደዚህ በገሃድ አለም ይወራል አይወራም? እንዴ ሰው ጥሩ ነገር ካሳለፈ መወራት አለበት። ወፍራም ሴት በጣም ነበር መፈራው ጋይስ እና እንትን በጣም ወፍራም ዴት ማድረግ ፈራ ነበር። ከዛም በኋላ የሆነ ታይም ላይ ወፍራም ሴት ዴት ማድረግ ጀመርኩኝ። ከዛ ምን ቢሆን ጥሩ ነው? በሆነ ግርግር፣ መቼ ነው ሀጫሉ እንደት ሰሞት ጊዜ ይሁን የሆነ ጊዜ ግርግር ተነሳና መኪና የለም። ከዛም በኋላ ከቦሌ እስከ መገናኛ ተሸክመን ይዛኝ ሄደች። ወፍራም ዴት ማድረግ ዋው! እንዲህ ጠቀመች። በጣም ጠቀመች። እስከ መገናኛ ያለምንም ሀሳብ እንዲሁም አሰብኩት። በዛ ማጠየት ቢታኮስ ይሁን ነገር ቢታኮስ እራሱ ቀድማ ሀሳዋ ናት የምትሞተው። እና በጣም ብዙ ጥቅማጥቅም ነገር አሉት እና መሰግናለን። ስንት ኪሎ ገባሽ? ኪሎ ምን አልከኝ? ስንት ኪሎ ደረሽ ሞኒዬ? አልሰማውህም፣ ድምፅህ ካኔ ነው ከአንተ ነው። ስንት ኪሎ ደረሽ ስንት ኪሎ? አክቹዋሊ ብዙ ወፍራም አይደለውም፣ ስልሳ ምናምን ቤት ውስጥ ነኝ። ኢየሱስ ክርስቶስ፣ እኔ የምልሽ ዩኒቨርስቲ ውስጥ ተቀምጦ ስልሳ ምናምን ኪሎ አይከብድም። ዩኒቨርስቲ ሆኑ በምን አወቅ አልጋ እንደ የኖርንበት ሁኔታኛው ተደራራቢ አልጋእቺ ኮምፖርሳቶ ይቻል አልጋ የዶርም ውስጥ ነው። እንዲህ ሁለት ከፍሎ ቀለም ዶርም ውስጥ ነው። አይ ያው ልክ ነህ። ዶርም ውስጥ ነው ሲኒቫ ሰልሳ ሰልሳ ሃይ፣ አንቺ ጋር ለመለስ ኮሜንት ላይ አንዷ ተናዳ እየሰደበችኝ ነበረ። ባይ ዘ ወይ የአንቺ አሁን ደስ የሚሉ ውፍረት ነው፣ ድንቡሽ ቡሽ ያልሽልሽ። አንዳንድ ሴቶች አሉ፣ ጭቅቅት የሚያወፍራቸው ገላቸውን ቢታጠቡ የሚከሱ። አይ የምሬን ነው የሚልሽ የሆነ አሁን ስልሳ አምስት ኪሎ ምናምን ሆነው ቢታጠቡ አስራ አምስት ኪሎ አፈር ምናምን ይዞ የሚዞሩ እነሱ አሁን ኮሜንት ላይ ይሳደባሉ። ዋ በኋላ ይማ ውሃ ፍሳንባችሁ ታጥባችሁ በኋላ እንዳትከሱ እንትን በሉ እሱን ታዩና። የቲም በየት ካምፓስ ነው ያለሽው? እኔ እንትን አዲስ አበባ ዩኒቨርሲቲ ላይ የጓደኞቼ ጓደኛ ነው። ባይዘው ማናት? ጓደኝ ማናቹ? ጓደኞችሽ የነማን ጓደኛ ነኝ? አዲስ አበባ ዩኒቨርሲቲ ያሬ ዶርም አታውቅም? ሰው አታውቅም ሳቃለ ረስት አይናትን ይጠራል። ማ ማንስ በቀን ብዙ ሰው ስለሆነ የምታወራው ረስታቸው ነው። እንትኖቹ አንድ ልጅ ፎቶ እያነሳኝ ህ ትወድሃለች ብሎ አገናኝቶ ነበረ። ጎበዝ ጎበዝ አስታሳል እሷ ልጅ ደህና ናት ግን

ዶርማችን፣ ሴቶች ወንዶች፣ ዶርም ትገባለህ። ምን ችግር አለ? ምን አልከኝ? ሴቶች ዶርም መግባት ከፈለግኩ ሴቶች ዶርም ይቻላል እንዴ? እንደዛም ይቻላል እንዴ? ወንዶች ይቻላል እንዴ? አንድ ዶርም ውስጥ ስንት ናቸው? አችሊ፣ ስድስት አልጋ አለ ግን አራት ሰው ምናምን ነው፣ አራት አምስት። ማን ነው የሚፈሳው? ሁላችንም። ለምን ማለት? ጤንነት እኮ ነው። ምን ችግር ከመጣሁ ምን ችግር አለ ምን ችግር የለውም አንተ አንታ አትፈሳም አፈሳለሁ

እ በጣም ነው የተጫጩ ነው። ምንም አይሰማኝም እንዲህ በጣም ተጠግቼ ነው እየሰማሁህ ያለሁት። እግዚአብሔር ከእናንተ ጋር ይሁን። እኔስ በቃ እናወራለን

ወ ሰሉ እንዴት አመሸህ? እንዴት ነሽ ሄራ አለው ዛሬ ምነው? እኮ አይደለም። ሁሌ ብትልከው ልትበላ ስለሆነ ሲሆን ጊዜ ስለሆነ አሁን ይዤ ከገባሁ። አዎ፣ ግን ዛሬ አንድ ኦልድ ፍሬንድ ነበረችኝ ከእሷ ጋር ኦልሞስ ከሁለት ዓመት ምናምን በኋላ ተገናኘን፣ እያወራን በላን። ከእሷ ጋር አንቺ ብዙ ጊዜ ይሄ ምግብ ይዤ ስገባ አልበላለህ ሲለኝ ነው እንትን የምልልሽ። ያው ቆንጆ ሴት እያየሁ መብላት ስላለብኝ ያኔ ነው ብዙ ጊዜ ምል ቆይኩ። ከያዘው ሞን ምንድን ያዘኝ? አትሳቂነት ፍቅር ይይዘዋል አሉ። እሱማ ቆየ ከያዘው። አሁ በጣም ፍቅር ይዘውኛል። ነበር አሪፍ ነበር። መቼ ነው ኢትዮጵያ የምትመጪው? አልወሰንኩም፣ ግን በዚህ ክረምት አትመጭም? እንደ ሁኔታው አይዲ ኤክስፓይር ቶሎ የሚሰጡኝ ከሆነ እመጣለሁ ብያለሁ። ቶሎ ደግሞ አይሰጡም። እዚህ ብታይ ላይሽ እፈልጋለሁ። በአካል እንደዚህ ነው የምትመስለው ምናምን ማየት ነው ማድረግ አይደለም። ሞር በአካል ቺል ትመስኛለች። እኔ ምልሽ አይዶማ በወት ጣሊያን ምናም ጣሊያን ሀገር በመውለድ እዛ ዜግነት ይሰጣል። በምንድን ነው ጣሊያን ሀገር ዜግነት የሚሰጠው? ብዙም ይሄን ያልሆነው የለኝም፣ ግን ሞስሊ ላይክ ጣሊያናዊ ያገቡና ከዛ በኋላ ፓስፖርታቸውን እንትን ካሉ ያገኛሉ ምናምን። እንደዛ ነው የሚያገኙት። ክረምት ስትመጪ፣ የትምህርት ስትመጪ፣ በመጣሽበት ቢ አስረግዤሽ ከሄድሽ እዛ ከሆነች ለሁለታችን ተባለ ጊዜ አተዋረጊ ኖ ፊውቸር ማቀድ እኮ ነው። አንቺም እዛ ስትወልጂ በልጅሽ ዜግነት ታገኛለሽ፣ እኔም የመምጣት ቻንስ ይኖረኛል። ስፒኪንግ ኦፍ ፊውቸር ስለፊውቸር ካወራን አይቀር አፕሊኬሽን ተከፍቷል። አፕላይ አድርግልህና ስመጣ ተመለሰን አብረን እኩል እንሄዳለን።

ግን አሁን ትችን ለአፕሊኬሽኑ ለግሪት አፕሊኬሽኑ ላይ አያስፈልግም። አክሴፕታንስ ካገኘ በኋላ ደግሞ ኦሪጂናል ቴምፖራሪ ብቻ ይሆናል። ማህተብ የለውም። ቴምፖራሪ ሆኑ ማህተብ የትምህርት ሚኒስቴር ሳይሆን የትምህርት ቤቱ አለው። አይ ቲንክ ያው ለአፕሊኬሽን ያለው ውጤቱን ለማየት ያህል መሰለኝ፣ ካስፈለገ ሪኩዌስት ስለሚያደርጉ የዛሬ ያስወጣ ላለው ችግር የለውም። ስለዚህ እንደዛ ከሆነ ማ ልክልሻ፣ አለው አረ አፕላይ ታደረግልኛለሽ? እኔ ጣሊያን ሀገር ከሄድኩ ማለት ነው። እንትን የሆነ ፊልም አይቻለው። ማን ነበረቻችን? ላቲኖ አሁን ኦስካር የበላችው እሷ የምትሰራበት እሱ ካንሰር ምናምን ያለበት ፊልም ጠፋብኝ። የሆነ ሲሪየስ አለ፣ አላየሽውም? አንድ ይሄ ኦስካር የበላቻለች ዘዊናት ማነው እና እሱ ላይ ያለውን የፍቅር ታሪክ ነው ማሳለፍ የምፈልገው ከአንቺ ጋር። ፕሮሚስ ክራች። ቴንክ ዩ ሊዲያዬ፣ አፌ ቁርጥ ይበልልሽ የኔ እናት። ቴንክ ዩ። ፕሮሚስ ክራች ሚል ፕሮሚስ ክራች ሚል ሲሪስ አላየሽም? የኔትፍሊክስ ሲሪስ ፕሮሚስ ክራች። እሷ ጣሊያን ሀገር ሄዳ አርት ልትማር ሄዳ በዛው ወዳው ነው። ከዛም አንድ ላይ እና እኔም እንደዛ ነው ኤክስፒሪንስ ማድረግ የምፈልገው አሁን ኢታሊ ሄጄ ሙቭ ሳረግ ከአንቺ ጋር አሪፍ የፍቅር ታይም እንድናሳልፈልታል ጀምር አስበሸዋል። ቤኒስ ቢች ላይ አንቺ በጡት ማሳጅ እና በፓንማይ እኔ ከጀርባ ያቀፌ ከዛም ቢቹ ውሃው እየመጣ ምናምን ሲገርፈን ምናምን አስበሽዋል። ቬኒስ ሄደሽ ታውቂያለሽ? የት የት ሄደሻል? አሁን ጣሊያን ውስጥ እኔ ራሱ ስንት ከተማ ነው የማውቀው? ፓርማ፣ ቱሪን፣ ሮም፣ ከዛም በኋላ ቬኒስ፣ ቫቲካንስ ሄደሻል? ሲሲሊ አንተ እኔ ራሱ ጣሊያን ኖር የለ እንዴ ትራቭልን ፕላኖች ናቸው። አይትሪ ወጣባቸው ቦታ ሊ ሊቼ ማርያምን አልጻፉም፣ እግዚአብሔርን አልጻፉም። ሊቼ፣ ፓርማ፣ ቱሪን፣ ሮም፣ ሚላን፣ ሲሲሊ ሳስሎ ይህን ጻፎልኝ አሁን ናፖሊ ኔፕልስ ኔፕልስ ኔፕልስ አይ ቲንክ ደቡብ ነው ቱሪን ደግሞ ወደ ሰሜን አየሽ እኔ እኮ ካርታ ላይ ጎበዝ ነኝ ጂኦግራፊ ትምህርት ይመቻል ኦሳሶና የስፔን ክለብን ኦሳሶና ይላል ቶኪዮ ይላል አረባ አንካራ ደንቆሮ። ሬድ ድንቁርና፣ አረበስ አረበስ፣ እሱን ታዩና፣ አንቺ እንዴት ነሽ ካርታ ማፕ ላይ ምናምን ጎበዝ ነሽ? እኔ ግን ስለ ካርታ ስለ ማፕ በጣም ነው የማውቀው፣ የምር የምር፣ ብዙ ነገር አውቃለሁ። የምር ዩሮፕ ውስጥ ለምሳሌ አወዛጋቢ ድንበር ያላት ማናት? ይህን የመለሰልኝ ሰው አደንቃቸዋለሁ። በጣም አወዛጋቢ የተለያዩ ጎረቤቶች እና ድንበር ያላት ማለት ማናት? አንቺ ገምች። ስፔን ናት። ኮሜንት ላይ ተጽፎልሽ ነው ማርያምን፣ ማርያምን ብልክ ውሸት ነው የሚሆንብኝ ግን የመለሰው ልጅ ጎበዝ። ስፔን ከሞሮኮ ጋር የምትዋሰናቸው ሁለት ደሴቶች አሉ፣ እነሱ ውዝግ የሚያስነሱ ነው። ሌላ ደግሞ ከፈረንሳይ ጋር ፈረንሳይ ግዛት ውስጥ ሆኖ ፈረንሳይ ውስጥ ለብቻ የስፔን ግዛት አለ። ከእንግሊዝ ጋር የምትሻማባቸው የሆነ እንትን አለ፣ ብቻ ውዝግብ ያለ እንትን ያላት ሰሞስት ወዝጋባ ካንትሪ እኔ እንደ ማንኛውም የኢትዮጵያ ማህበረሰብ ማለት ነው፣ እንደ ኢትዮጵያ ማህበረሰብ። አሁን ግን እኔ ለምር ኢታሊ መምጣት ፈልጋለሁ። ኢታሊ ኢታሊ፣ ወይ ደግሞ ምን ነበረ ሀሳብ የተሰረቀ አንተ ሞሮኮ ነው ያልከው? አዎ፣ ከሞሮኮ ጋር ድንበር የሌላቸው መስሏችሁ ነው። አዎ አላቸው። እሺ፣ ሌላ ደግሞ መደል ሹገርማ ሹገር ማ የምንፈልገው ምን ነው

ችግሩ ኤርሚያስ የሚሰራበት እና ያኔ ምን ዲሳይድ አረኮት መሰለሽ ይህን በፊንማ መጠቀም አለብኝ ያልኳ እንደ ማንኛውም ወንዳ ወንድ እና ቆንጆ ወንድ በላይን ሸጭ ነው አማላዩን መዳፍ እያነበበ ምናምን አላየሽ? እስቲ ላንብብልሽ። እንዲ በይ ይታየኛል። አየሽ፣ እነዚህ ሁለቱ መስመሮች አንቺ አይገጥም። አንቺ መንታነን እንደ አንድ አይነት ይመስላል ምንድን ነው ይሄ? ቀኝ ነው ግራ ነው የሚያሰኝነው። የኔ ግራዬን ግራ አየሽ፣ እቺ መስመር ብቻ ናት። ነው ይሄ ያንቺ፣ ይሄ የብልጽግና መስመር ነው። የኔ አሁን የድህነት ስለሆነ ነው። እስቲ ወደዚያ ስለሆነ የቆመው የኔ። አዎ ያንቺ አልቆመም እኮ ነው። የምን መቆም ነው የምታወሩ አይ መትን ያስላልይ አንቺ ይሄ የአንቺ ምን አለ መሳለሽ። አንቺ በጣም ሀብታም ሰው ነው የምታገቢው። አሜን ምን አለ የሚወድሽን ነው የምታገቢው ስልሽ አሜን ማለት ያለብሽ እንደ ሀብታም ምን

አንድ ቀን ብሩ መስጠት ያቆመ ቀንስ፣ ኃይል ሊያቆም ይችላል። ዲሴብል ቢሆንስ እና ብሩን አክሰስ ማድረግ ባይችልም መስራት ባይችልም። ኦፍኮርስ እኔ እኮ ቀዘመኝ እየቀለበኝ እኮ። ኦፍኮርስ የመጀመሪያዎቹ ብሮች ምናምን ነገር ኢንቨስት ይደረጋል። ወስጄ ኢንቨስት አደረገዋለሁ። ራሴ ኢንካም እንዲመጣ አድርጌ ኢንቨስት አደረገዋለሁ። ራስሽን ኢንቨስት አርገሽ ኢንካም ማግኘት ብትችይ ኖሮ ኮ የእሱን እጅ ባልጠበቅሽ ነበር ኖ ኛበጣበጣበጣበጣበለዋለሽ ደስ ይላል። አይ ኢንቨስት ካረገብሽ በኋላ ሴቪ የማረግሽ አቅም እንዴት ይበልልሽ። የሰው ልጅ ላይፍ አሁን ስለማይመ አንድ ሽ ወይ ደግሞ አስር ሺ ብር መቶ ሺ ብር ባገኝ እችም እሷን አድርጌ እንደዚህ እንደዚህ እንላለን። ግን ላይፍ ስታይላችን ቶታሊ ነው የሚቀየረው መሰለኝ። አንቺ አንድ ሀብታም ስታገቢ ለቀን ለቀን ምናምን ወጪ ብሎ አስር ሺ ብር ቢሰጥሽ ላይበቃሽ። አሁን ግን አስር ሺ ብር ላይ ብዙ ነገር ድ በወር ሶስት መቶ ሺ ባገኝ ይህን ቢዝነስ ጀምራሉ ይህ እንዲያረጋለ ማለች። ግን ልክ ሀብታም እንዳገባሽ ልክ ያን ሶስት መቶ ሺ ብር ሲሰጥሽ በጣም ይቀልብሻል። ምታወጫቸው ወጪዎች ይበዛብሻል። ላይፍ ስታንዳርዶች ከፍ እያለ ነው የሚሄደው እና አይምሰልሽ እንደምታስብ ሴቭ ማድረግ ልክ ሀብታም ስትሆኚ ሴቭ ማድረግ ቀላል አለ እንዴ ኢንቨስት ማድረግ በብርሽ ቀላል አለ እሱማ ብዙ ፈተናዎች እንዳሉ ታምኚበት ነው የሚገባው ከባድ ነው ልክ ባገባሹ በማታው ዲሴብል ቢሆንስ እግዚአብሔር ያውቃል እኔን አላገባህም አልሽ፣ ማለት ነው። ሀብታም አልሆንም እያልክ ነው። ለምንድን ነው እስከ ሌሊት ኔጌቲቭ ነገር? ለምን ሀብታም ነኝ። ግን አንቺን እንደዚህ እንዴት ልበልሽ? በጣም ይሄ በጣም ለጠጠ። ሀብታም አይደለሁም፣ ግን እንደ አንድ ኢትዮጵያዊ ወጣት እኔ በጣም ኢትዮጵያ ውስጥ አብዛኛው ሰው ከምኖረው ላይ መካከለኛ ኑሮ ኖራለሁ፣ እግዚአብሔር ይመስገን ወጣለሁ ገባለሁ። አንደኛ ስራ አለኝ፣ ሁለተኛ ስራ አለኝ፣ ሶስተኛ ባካፕ እያቀድኩ ነው፣ አራተኛ ደግሞ ላይፍ ላይ እየሰራሁ ነው። እና ኖርማል ነው። እግዚአብሔር ሲጀመርለው ወጥቼ መግባት ይችላለሁ። ሲጀመር የሚያስፈልገው ሜንታሊቲ ማለት ነው። አሁን ላይኖርክ ይችላል፣ ግን

የምትጫወተን አናውቅም። ባለፈው እንጫወተው ለካ ነው። ወጣት ስታገኝ እንጫወታለን። የምር ወይ መጫወት ከፈለግሽ የሆነ ቀን እንጫወታለን። ችግር የለም ወይ ልክ መጫወት ሲያምርሽ ላ ደህና ነው ላኪ በኋላ ለቅልቻለሁ ዶክመንቶች፣ ግን አንቺን አላምንሽም። ምን እንዳላረግበት አሁን የፊት ምን እንዳላረግበት በትምህርት ዶክመንቴ ጥንቆላ ብታሰርብንስ ሄራ ሄራ ብልስ አሁን ሳላሰራበት ኮ ያልክ ነው። ይቻ አበባ እኮ ለጥንቆላ ትረዳለች፣ ታውቂያለሽ አንቺ ስም ላይ ያለች